እትሁን ያልገጉረኛ ወንድማችን የነስር አይን ልዑል አሁንም ጥሩ ስራው እንደቀጠለ ነው ማለት ነው። ጀግና ወንድማችን እና ማህሌት ተገኝታለች ብሏል ማለት ነው። ዛሬ በለቀቀው ቪዲዮ በጣም ደስ ይላል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ እና እየተከበራችሁ የተወደዳችሁ ውድ እንደምን አላችሁልኝ። ከእኔ ጋር ሁሉ ሰላም ነው አልሐምዱሊላ። በያላችሁበት ሰላማችሁ ይብዛልኝ። ሰላም ፍቅር፣ አንድነት ለኢትዮጵያ ሀገራችን ይሆንልንን እና እንዴት ናችሁ ውድ ቤተሰቦች? ለዚህ ቻናል አዲስ የሆናችሁ ላይክ እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። ነባሮቹ ቤተሰቦች ደግሞ ኮሜንት እያደረጋችሁ አበረታቱኝ እላለሁኝ ማለት ነው። ዛሬ እንግዲህ በወንድማችን ተመልሼ እመጥቻለሁ ማለት ነው። የነስር አይን ወንድማችን እንግዲህ ጀግና ወንድማችን ማሻአላህ ብያለሁም። በጣም ብዙ ጊዜ ማህሌትን ለማገኘት እንግዲህ በጣም ብዙ ብዙ ለፍቷል ማለት ነው። ግን በስተመጨረሻ ይሄ ጀግና እንቋ ወንድማችን አገኝቷታል ማለት ነው። በጣም ደስ ይላል፣ በጣም ደስ ይላል። እና ለዚህ ለጀግና ወንድማችን ጨምሮ እያብዛለት ማለት ነው። በእውነት የሚበረታቱ ናቸው እንደዚህ አይነት ስራ የተደበቀን እንደዚህ ሰውን እየበደሉ የሚያስለቅሱትን አባረው ፈልገው እንደዚህ ለሰው ማጋለጥ በእውነት በጣም ደስ ይላል ማለት ነው። እናም ሀገራችን ላይ በጣም ብዙ የተደበቁ እንዲሁም ሴትን የሚያስለቅሱ ለገንዘብ እያሉ እህቶቻቸውን የሚሸጡ እናቶቻቸውን የሚደበድቡ በጣም ብዙ የሚያጸይፉ ነገሮች ሀገራችን ላይ እየተካሄደ ያለውን እሳቸው ግን ምንም ደከመን ሰለችን ሳይሉ በመፈለግ እና በማፈላለግ እንዲሁም የሚያለቅሱትን የእናት የእህቶቻቸውን እምባ እያበሱ ነው ያሉት ማለት ነው። ግን እንዴት እንደሚያስችላቸው ብቻ አላቅም። ሰው ለገንዘብ ብሎ የዚህን ያክል እንደዚህ ሰውን መጨቆንና አንድ ሴትን ልጅ ማገት እንደዚሁም ማስለቀስ፣ እኔ እንጃ ፈጣሪያቸውን አይፈሩም። እንዲያልኩኝ ብቻ በጣም ከባድ ነው። ሀገራችን ላይ የሚካሄደው ነገር የምንሰማውም እንዲሁም የምናየውም በጣም አስቸጋሪ እና አጸያፊ ነው ማለት ነው። ሰው ለገንዘብ ብሎ ማለት ነው፣ ጭራሽ ሞትን ረስተው በቃ ሰው የሰው ልጅ ለማ- ለማሰቃየት ቀጥለውበታል ማለት ነው። ነገር ግን እንደነዚህ ወንድሞች ማለት ነው፣ እንደነዚህ ጀግናዎች ሀገራችን አፍርቷል ማለት ነው። በጣም ደስ ይላል። ሆነን ለመናገር ማለት ነው ሌት ቀን እንዲያክተው በቃ አሁን የዚህ ጀማህሌ እህታችን ስንት ጊዜው ማለት ነው። ይሄ ልዑል ወንድማችን አሁን በጣም ብዙ ቪዲዮ የሰራው እየለፋ ነበረ። ነፍሱንም ተነስተ ማለት ድረስ በቃ ለራሱ ተነስተ የሚለው ድረስ በጣም እየለፋ ነበር ማለት ነው ግን በስተመጨረሻ አግኝቶታል ማለት ነው። እናም በጣም ደስ የሚል ነው። ግን የሀገራችን ነገር በጣም ይከብዳል። በእውነት ሰው ለገንዘብ ብሎ ታውሯል። በቃ ፈጣሪውን ረስቷል። ሞትን ረስቷል። ሕፃናትን ማሰቃየት፣ ሴትን ልጅ ማሰቃየት እንዲሁም እናቶች አባቶችን መበድል በምን የተነሳ እንደሆነ ብቻ አላውቅም። እንዴት እንደሚያስችላቸው ብቻ አላውቅም። እና ይሄ ወንድማችን እንግዲህ በጣም ብዙ ሰዎች በጣም ብዙ ሰዎች ብዙ ምስጢር የተደበቀውን ሁሉ እያወጣ ይገኛል ማለት ነው። ነገር ግን ለምን ነው የማናበረታታው? በሌላው ነገር አሁን ተጥዴን እንውላለን ማለት ነው። ግን እንደዚህ ጥሩ ስራ የሚሰሩትን ሰዎች ለምን እንደማናበረታታቸው ይገርመኛል ማለት ነው። አሁን ይሄ ልጅ የሚሰራው ስራ በጣም በጣም የሚበረታታ ነው ማለት ነው እና በእውነት በጣም ከባድ ነው። እና በጣም መጥፎ ሰዎች አሉ። ለእህቶቻቸውን በቃ ለገንዘብ ብሎ አሁን ባለፈው የለቀቀው ቪዲዮ፣ ቀደም ሲል እህቱን ለገንዘብ ብሎ በቃ እናቱ እንደዛ እየተሰቃየች ልጄ ጠፍታለች እያለች በጣም ሆስፒታል ድረስ ሂዳ ስትተኛ ጭራሽ ጭራሽ አስችሎት በቃ የእህቱን መጥፋት ምንም ነገር ምንም ነገር ሳይበግረው ለገንዘብ ብሎ እንደዛ ያደረጋለ ማለት ነው። እና ግን ለምን እንዴት እንዴት አንድ ሰው እንዴት ያስችለዋል? እና ይሄ ወንድማችን ግን ምንም ነገር ሳይሰለች በቃ ምንም ነገር ሳይሰለች ጥግ ድረስ እየሄደ የእህቶችን የእናቶችን እንዲሁም የአባቶችን እምባ እያበሰ ይገኛል ማለት ነው እና የነስር አይን ልዑል ወንድማችን እኔ እንጃ እንዲያው አንተን የወለደች እናት ብቻ እንደው የተመረቀች ናት። እንደው ብቻ እኔ ምን እንደምል ብቻ አላቅም እና በሀገራችን እንግዲህ በጣም ብዙ ሚስጥሮች በጣም ብዙ እየተበደሉ የሚኖሩ በጣም ብዙ የሚሰቃዩ እንዲሁም ህጻናቶች የሚያለቅሱበት ሁኗል። ማለት ነው እንዲሁ ብቻ አላህ ፈጣሪ ልቦና አይስጣቸው ነው የሚባለው እና እንደዚህ ዱካቸው እና የነስር አይን ወንድማችን ቃላት የለኝም። በጣም የኛ ጀግናዎች ናችሁ እናንተም ማለት ነው። በጣም አሪፍ ስራ ነው የምትሰሩት፣ ቀጥሉበት። በጣም ደስ ይላል ማለት ነው እና የሀገራችን ሰዎች አይ አላህ ልቦና ይስጣችሁ። ሰውን እየበደላችሁ እንደዚህ እያሰራችሁ ለገንዘብ ብላችሁ የምታሰቃዩ ሰዎች ልቦና ይስጣችሁ ነው የሚባለው። ግን ወንድማችን በጣም አሪፍ ስራ ነው በእውነት ቀጥልበት፣ የእኛ ጀግና ማለት ነው በጣም ደስ የሚል ነው እና ለዛሬ ያው የተሰማኝ ደስ ደስታ ለመግለጥ ነው የመጣሁት እንግዲህ ለቻናሌ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ እንዲሁም ሼር፣ ላይክ እያደረጋችሁ አበረታቱኝ። ሰላሙ አለይኩም ወራህመቱላሂ ወበረካቱ ወንድማችን